ሰላም ሰላም የተወደዳችሁ እና የተከበራችሁ የአርሴናል ፉትቦል ተከታዮቻችን፣ በዛሬ ስፖርታዊ ዜናችን ላይ ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ አዳዲስ መረጃዎች ወጥተዋል። ሁሉንም መረጃዎች አጋራችኋለሁ። ከእናንተ እንደተለመደባችሁ ቪዲዮውን ላይክ እያደረጋችሁ እንድጀምሩልኝ በአክብሮት እየጠየቅሁ ወደ መረጃዎች አልፋለሁ። አርሴናል በክንፍ ቦታ ላይ ጥራት ያለው ተጫዋች ማስፈረም ይፈልጋል እናም ብራዚላዊ የሪያል ማድሪድ ተጫዋች ሮድሪጎ ዋና ኢላማ አድርጓል ሲል ሊያም ቶማስ ዘግቦታል። አርሴያል ለዚህ የክረምት ክንፍ አጥቂ ዋነኛ ዓላማ አድርጓል ሮድሪጎንም መርጧል፣ ሲል ደግሞ ለአርሰናል ቅርበት ያለው አንድ ኦፎዚል ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ በትላንትናው ዕለት አመሻሽ ዕለት የዘገቡ መረጃ ይጠቁመናል። ተጨማሪም መረጃ ሃንዶ ፎዚል ይዞ ወጥተዋል። የአርሴናል ምልመላ ቡድን ሰዎች በሮድሪጎ ጉዳይ ላይ በአንድ ድምፅ ተስማምተዋል። በክለብ ውስጥ ያሉ በርካታ ቁልፍ ሰዎች እንዲሁም የቡድኑ የመጀመሪያ ቡድን ተጫዋቾች ጨምሮ ስለ ዝውውሩ ሮድሪጎን አነጋግሮታል ሲል ተዘግቧል። ከዚህ ተጫዋች ዝውውር ጉዳይ ጋር በተያያዘ ፋብሪዚዮ ሮማኖ ወደ መሀል ላይ ያጋራው መረጃን አጋራቸዋለሁ። ሃንዶ ፎዚል ጨምሮም ሮድሪጎ ለመልቀቅ ፈቃደኛ ከሆነ አርሴናል ጠንካራ የሆነ ፋይናንስ ጥያቄ ያቀርባል። እናም ለማስፈረም ከማንኛውም ክለብ ጋር ለመወዳደር ፈቃደኛ መሆናቸውን ተዘግቧል። ሪያል ማድሪድ ተጫዋቹ በግል

የአርሰናል ዋና ቡድን ተጫዋች ሳይቀሩ ከሮድሪ ጋር አውርተዋል። ህይወት በለንደን እንዴት እንደሆነ ተነግሯቸዋል ሲል አሁንም ሃንዶ ፎዚል ዘግቧል። አርሰናል ከቤንጃሚን ሲስኮ ጉዳይ ጋር በተገናኘ ደግሞ አንዳንድ አዳዲስ መረጃ ወጥቷል። እሱን እንመልከት። አርሰናል ከሲስኮ ጋር ግንኙነት ያላቸው ብቸኛ ክለብ መሆናቸውን ፋብሪዞ ሮማኖ ዘግቧል። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ትላንትና የወጣው መረጃ የሚጠቅሙ ነገሮች አሉ። ተጫዋቹ እስከ አምስት ዓመት ኮንትራት ለመፈራረም በግሉ ተስማምቷል። እስካሁን ድረስ ግን በአርቢ ላይፕዚግ እና በአርሰናል በኩል የሚደረገው ድርድር ምንም አይነት ስምምነት አለመኖሩን የሚያመላክቱ መረጃ ወጥቷል። ከሼሽኮ ጉዳይ ጋር በተገናኘ በጣም ታማኝነት ያለው ኒኮ ሺራም የወጣው መረጃ አላጋራችሁ። ሼሽኮ ለማስፈረም በርሳያ እና በሌቪዚንግ መሀል ድርድሮች በመካሄድ ላይ ናቸው። ተጫዋቹ እስከ 2030 ድረስ የሚያቆየው ኮንትራት ለመፈራረም ፈቃደኛ መሆኑም ተዘግቧል። ፋብሪዞ ሮማኖ ከሮድሪጎ ጋር በተገናኘ መረጃ አውጥቷል። ሮድሪጎ ለአርሰናል የሚወደው አይነት ተጫዋች ነው። አርሰናል ደሞዙ ምን ያህል እንደሚጠይቅ ለማወቅ እየጠበቁ ይገኛሉ። አርሰናል በዚህ ክረምት ቁልፍ የሆኑ የክንፍ መስመር ተጫዋች በእርግጠኝነት ያስፈርማሉ። አርሰናል በሚቀጥለው ሳምንታት ውስጥ አጥቂና የክንፍ ተጫዋች ለማስፈረም ላይ ተጠምዶ እየሰሩ መሆናቸውን ደግሞ ፋብሪዞ ሮማኖ አጋርቷል። ከሳኔ ጉዳይ ጋር በተገናኘ ደግሞ አዲስ የወጣ መረጃ አለ። ክረምት የዝውውር መስኮት ተጫዋቹን በነፃ ለማስፈረም አርሴያሎች እየሰሩ እንደሆነ እየተሳወቃል። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ አንድ አዲስ መረጃ ወጥተዋል። እሱን እንመልከት። በአሁኑ ሰዓት ለሳኔ ከአርሳ ጋር ያሉ ድርድሮች ከቶተንሃም የበለጠ ጠንከር ያሉ ናቸው። ሁሉም ሰው በውሳኔ እየተጠባበቁ ይገኛሉ። እናም በዚህ ሳምንት ውሳኔ ለማድረግ አቅደዋል። ሳኔ ባየር ሙኒክ ለመልቀቅ ከወሰነ አርሲያል የሱ ተመራጭ ክለብ ይሆናል። ጋላታሳራይ ስምምነቱን ለመፈጸም በጣም ከፍተኛ ፍላጎት ያላቸው ክለቦች መሆናቸውን ተዘግቧል። ሳኒ አሁን ከኮንትራት ነፃ ፍሬ ኤጀንት ለመሆን ተዘጋጅቷል። እናም አርሰናሎች የእሱን ተመራጭ መደረሻ ይሆናሉም ሲል አሁንም ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ዘ ኢንዲፐንደንት ያወጣው መረጃ ይጠቁመናል። ከዙቢመንዲ ዝውውር በኋላ ሌላ አማካኝ ስፍራ ተጫዋች አርሰናል ለማስፈረም አይሞክርም። አርቴታ የቶማስ ፓርቲ ኮንትራት ለማረዘም ይፈልጋል፣ ፓርቲም በአርሰናል ቤት መቆየት ይፈልጋልም ሲል ኢሳን ሻቻ ዘግቦታል። የቪክተር ዮከሬስን ዝውውር ጉዳይ የተመለከተ መረጃ ለአገራችሁ ምክንያቱም ተጫዋቹን ለማስፈረም አርሴናሎች ፍላጎት ካሳዩ ክለቦች ውስጥ ተጠቃሽ ያደርጓቸዋል። ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ የወጡ መረጃዎችን እንመልከት። የቪክቶር ዮከረስ ወኪል ለአርሴናል ኃላፊዎች ተጫዋች ከፍተኛ ሳምንታዊ ደሞዝ እንዲከፈል እንደሚፈልግ ተነግሯቸዋል። ቪክቶር ዮከረስ በአርሴናል ቤት ሳምንታዊ 300 ሺህ ሳምንታዊ ደሞዝ እንዲከፈለው እንደሚፈልግ ዮከረስ ወኪል ለአርሴናል ኃላፊዎች ነግሯቸዋል። አርሴናል ደግሞ ለቪክቶር ዮከረስ ይህንን ያህል ከፍተኛ ሳምንታዊ ደሞዝ መክፈል ፈቃደኛ አይደሉም። በዚህም አርሴናል ዮከረስን ለማስፈረም የሚደረገው ጥረት ተጫዋቹ እንዲከፍለው የሚፈልግ ከፍተኛ ሳምንታዊ ደመወዝ ዝውውሩ ላይ ትልቅ እንቅፋት ፈጥሯል። አርሳያን ለተጫዋቹ እስከ 200 ሺ ፓውንድ በላይ መክፈል እንደማይፈልጉም ተዘግቧል። ዮከረስ በአሁኑ ሰዓት በስፖርቲንግ ክለብ ሳምንታዊ ደመወዙ 39 ሺ ሲሆን አርሳያ ቤት እንዲከፍለው የጠየቀው አሁን ከሚያገኘው ደመወዝ እጥፍ ሰባት እጥፍ ደመወዝ እንደሆነ ተዘግቧል። እስካይ ስፖርትም ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ አንድ መረጃ ወጥታል። እሱን እንመልከት። አርሰናል አሁንም አጥቂና የክንፍ ተጫዋች የማስፈረም እቅዳቸው እንደተጠበቀ ነው። አሁን ላይ በጀታቸውን እንዴት እንደሚጠቀሙት እየሰሩበት ይገኛሉ ሲል እስካይ ስፖርት ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ መረጃ አጋርቶታል። አንዱ ፎዚል ይዞት በወጣው መረጃ መሰረት በመስመር አጥቂ ቦታ ላይ የአርሰናል ቁልፍ አንድ ተመራጭ እና በዝርዝር ቀዳሚ ቦታ ላይ የሚይዘው ተጫዋች ሮድሪጎ መሆኑን ዘግቧል። አክሎም ሃንዶ ፎዚል ሮድሪጎ ከዣቪ አሎንሶ ጋር የሚኖረውን ንግግር ወሳኝ ነው እንዲሁም የዓለም ክለቦች ዋንጫ። ነገር ግን ተጫዋቹ ለሽያጭ የሚቀርብ ከሆነ አርሰናል ከየትኛውም ክለብ ጋር በዝውውሩ ለመፎካከር ዝግጁ መሆናቸውን አንዱ ፎዚል ዘግቧል። አርሰናል ባለፈው ሳምንት ስለ ሞርጋን ሮጀርስ ዝውውር ከአስቶንቪላ ጋር ንግግር አድርጓል። ሊቨርፑሎች ሮጀርስን ሌላኛው ፈላጊ ክለብ ነው። ቢሆንም ግን አስቶንቪላዎች ከተጫዋቹ ትልቅ ገንዘብ ማግኘት እንደሚፈልጉ ተዘግቧል። አርሰናል ልክ እንደ ኦዚል ዝውውር በዝውውር ማንኛውንም ክለብ የሚሳተፍ ከሆነ ለማሸነፍ ተዘጋጅተዋል። ሮድሪጎ ግን ለመልቀቅ ፈቃደኛ መሆን አለበት። ማድሪድ ተጫዋቹን የመልቀቅ ጥያቄ ካቀረበ ግን እንደማይከለክለው አሁንም አንዶ ፎዚል አካቶ የወጣው መረጃ ይጠቁመናል። አስቶን ቪላ ለሞርጋን ሮጀርስ ቢያንስ እስከ ሰባ ሚሊዮን ፓውንድ ድረስ እንደሚፈልጉ ደግሞ ስካይ ስፖርት አስነብቦታል። የአርሰናል የክረምት ወጪ እስከ 200 ሚሊዮን ፓውንድ ድረስ ሊደርስ እንደሚችል ጆርዳን ዴቪዝ ዘግቦታል። በክረምት የዝውውር መስኮት አርሰናሎች ረብጣ ገንዘብ ለተጫዋች ዝውውር ያወጣሉ ተብሎ ይጠበቃል። ምንም እንኳን አሁን ላይ ያመረቃ የሚባል የዝውውር እንቅስቃሴዎችን የዝውውር እንቅስቃሴዎችን ባያደርጉም እንኳን በታርጌት የያዟቸውን ተጫዋቾች በክረምት የዝውውር መስኮት እንደሚያስፈርሙ ይጠበቃል። ፋብሪዞ ሮማኖ ከሮድሪጎ ጋር የተገናኘ መረጃውን ያገረውን ነገር ላገራችሁ አርሰናል ሮድሪጎን ላይ ያለው ፍላጎት እውነተኛ ነው። ቢሆንም ግን እስካሁን ድረስ ይፋዊ የተደረገ ድርድር የለም፣ ጥያቄም አላቀረብም ሲል ዘግቧል። ቤንጃሚን ሼሽኮ በግል ከአርሰናል ጋር የአምስት ዓመት ኮንትራት ለመፈራረም ፈቃዱን ሰጥቷል። እስካሁን በክለቦች መካከል የተደረገ ስምምነት አለመኖሩን ኒኮላ ሺራ ዘግቦታል። አርሰናል ግብ ጠባቂ ለማስፈረም እንቅስቃሴ እያደረጉ እንደሆነ ይታወቃል። ኬፓን የተመለከተ መረጃ ላያጋራችሁ አርሰናል ኬፓ አሪዘባላጋ ጋር ለማስፈረም ከቼልሲ ጋር ግንኙነቶችን አድርጓል። ኬፓ ከዴቪድ ራያ ጋር ለመወዳደር ፈቃደኛ ነው እናም ዝውውሩ እንዲደረግ ደሞዙን ለመቀነስ ዝግጁ መሆኑን ተዘግቧል። ዘገባውንም ግራንቤላ አጋርቷል። በጣም አስደሳች መረጃ አለ ከኮንትራት ጉዳይ ጋር በተገናኘ ገብርኤል ማጋለሽን የተመለከተ መረጃ ላገራችሁ ተጫዋቹ እስከ ከሀያ ሰላሳ የሚያቆየውን አዲስ ኮንትራት ፈርሟል። ከዚህ ጋርም በተገናኘ አስተያየቱን ሰጥቷል። አርሰናል አስደናቂ ክለብ ነው። ኮንትራት በማረዘቤ ደስተኛ ነኝ። ይህ ክለብ ደጋፊዎቹም፣ የቡድን አጋሮችም እንዲሁም ይህንን ስታዲየሙ እወዳችኋለሁ። ስለምትደግፉኝ ድጋፍ አመሰግናለሁ። አብረን እንቀጥላለን ሲል ገብርኤል ማጋለሽ አስተያየቱን ሰጥቷል። ተጫዋቹ ረብጣ ገንዘብ ከሳውዲ ክለቦች ቢቀርቡለትም ነገር ግን ተጫዋቹ በአርሲያል ቤት መቆየቱን ዘግቧል። አንድሪያ በርታ በመጋቢት ወር ስራ ከመጀመሩ ብዙም ሳይቆይ የጋብሪያል ኮንትራት ማራዘም ቅድሚያ የሰጠው መሆኑ ደግሞ ዘ አትሌቲክስ አስነብቦታል። ከአርሲያ የተጫዋቹ ዝውውር ጉዳይ ጋር በተገናኘ በሰፊው በዚህ ሳምንት ሲዘገብ የነበረው መረጃዎች ይህን ይመስላሉ። በተለይ ቤንጃሚን ሲስኮ ወደ አርሲያል ለመዘዋወር ፍቃድ ሰጥቷል። እስከ አምስት ዓመት የኮንትራቱን ለመፈራረም ተጫዋቹ ፍቃዱን ሰጥቷል። ነገር ግን እስካሁን ድረስ በአርቢ በአርሰናል በኩል ምንም አይነት ስምምነት እንዳሌለና በተጫዋቹ ግን ወደ አርሰናል መዘዋወር እንደሚፈልግ በዚህ ሳምንት ከወጡ መረጃዎች ተዘግቧል። አርሰናል በአጥቂ መስመር ላይ ሞርጋን ሮጀርስን ለማስፈረም ከስም ዝርዝር ውስጥ ካካተቷቸው ተጫዋቾች ውስጥ ይካተታል። አስቶንቪላዎች ግን ለተጫዋቹ እስከ ሰባ ሚሊዮን ፓውንድ ይፈልጋሉ። ሊቨርፑሎችም ተጫዋቹን ለማስፈረም በገበያው ላይ ተፎካካሪ ክለብ መሆናቸውን ተጠቅሷል። ቤንጃሚን ሲስኮን ለማስፈረም አርሰናል ይፈልጋሉ። ከየትኛውም ክለብ በተሻለ አርሰናል የተጫዋቹን ዝውውር እየመራ እንደሆነ ተዘ ይመዘግባል የቪክቶር ዮከረስ ጉዳይ ላይ አጋራችሁ ቪክቶር ዮከረስ በሳምንታዊ ደሞዙ 39 ሺህ ፓውንድ እንደሆነ ይታወቃል። በስፖርት እንግሊዝበን በአርሰናል ቤት እስከ 300 ሺህ ፓውንድ ድረስ መከፈል እንደሚፈልግ በወኪሉ በኩል አሳውቃል። አርሰናሎች ደግሞ ይህን ያህል ደሞዝ መክፈል አይፈልጉም። ማንቸስተሩ ዩናይትድም በቅርብ ሳምንታት ተጫዋቹን ለማስፈረም ፍላጎት ማሳየታቸውን የሚያመላክቱ መረጃዎች ሲዘገቡ ነበር። ጠንከር ያሉ መረጃዎች በዚህ ሳምንት ሲወጡ የነበሩት ሮድሪጎን የተመለከተ ነው። ሮድሪጎን ለማስፈረም አርሰናል የትኛውንም አይነት ዋጋ ለመክፈል ዝግጁ መሆናቸውን ተጠቅሷል። ነገር ግን እስካሁን ድረስ ተጫዋቹ በሪያል ማድሪድ ቤት መቆየትና ለመቆየቱ የተረጋገጠ ነገር የለም። ከዣቪ አሎንሶ ጋር ተወያይቶ ውሳኔ እንደሚያሳድር ይጠበቃል። በክረምት የዝውውር መስኮት ግብ ጠባቂ ማርሳያ ለማስፈረም ገቢያው ላይ እየተመለከቱ ይገኛሉ። በቀጣይ ከኮንትራት ጉዳይ ጋር በተገናኘ የቶማስ ፓርቲን ኮንትራት እይታደሳል ተብሎ ይጠበቃል። ገብርኤል መጋለሽ አዲስ ኮንትራት መፈራረሙ የማይረሳ ጉዳይ ነው። ከአርሰናል ዝውውር ጉዳይ ጋር በተገናኘ ላቸው ወጣት መረጃ ይንሳ በሌላ ቪዲዮ እስክንገ መክረም ዝሰኞ